ሰላም፣ እንደምሰነበታችሁ። ዜና ታዖሎጎስ ላይ ነው የምንገኘው። አብራችሁን ስለሆናችሁ እጅጉን እናመሰግናለን። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ፣ አደረሰን። የታላቁ ሊቅ የኔታ ክሊሉን ሕይወት ትምህርትና አስተምሮ የሚዘክር መጽሐፍ በመጋቤ ኅሩያን የማነ ብርሃን ተጽፎ በብፁዕ አቡነ ቀለሜንጦስ ተባርኮ ለንባብ በቃ። መጽሐፉ 17 ምዕራፍ፣ ከ20 በላይ ንዑሳን ርዕሶች፣ 540 ገጾች እንዳሉት የገለጹት ጸሐፊው ታሪኩ በመማር ማስተማር ህይወታቸው የተማሩትንና ያስተማሩትን እንጂ የቅድስና ህይወታቸውን ያካተተ አይደለም ብለዋል። ብፁዕ አቡነ ቀለሜንጦስ ባስተላለፉት ቃለ በረከት ብዙ እንደ አይነ አክሊሉ ያሉ ሊቃውንት በህይወታቸውና በረፍታቸውም ከቃለ እግዚአብሔር አስተምሯቸው በተጨማሪ ፍቅርን፣ ቅድስናና ትህትናን ያስተምራሉ። የጉባኤ ቤት መምህራንም ከእርሳቸው በመማር ተተኪ መምህራንም ማፍራት አለባቸው ብለዋል። በጌዲዮ ኮሬና ቡርጂ ሀገረ ስብከት ሰላሳ አንድ አዳዲስ አማንያን ተጠመቁ። በጌዲዮ ኮሬና ቡርጂ ሀገረ ስብከት በሚገኘው በኮቸሬ ገደብና ጮርሶ ወረዳዎች ቤተ ክህነት በብፁዕ አቡነ ገሪማ የሀገረ ስብከቱ ጳጳስና የቅዱስ ሲኖዶስ አባል 31 ኢአማንያን ተጠምቀው የስላሴን ልጅነት አግኝተዋል። አዳዲስ አማኒያ የተጠመቁት የማህበረ ቅዱሳን ጨለቅቱ ወረዳ ማዕከል ከወረዳ ቤተ ክህነቱ ጋር በመተባበር እንደሆነም ተገልጿል። የኢትዮጵያና የኮፕቲክ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ በኢየሩሳሌም ውይይት አደረጉ። በኮፕቲክ ኦርቶዶክስ ቤተክርስቲያን እና በኢትዮጵያ ኦርቶዶክስ ቤተክርስቲያን መካከል በቆየ ወንድማማችነት ማዕቀፍ ውስጥ በኢየሩሳሌምና አካባቢው የኮፕት ኦርቶዶክስ ሊቀጳጳስ ሜትሮፖሊታን ብፁ አቡነ አንቶኒ ብፁ አቡነ ናትናኤል በኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጵጵስናቸው ተገኝተው ጎብኝተዋል። በውይይታቸው በኢየሩሳሌም ከተማ የሚገኙ የሁለቷ ቤተክርስቲያናት ትብብር እና የጋራ ስና ምዕመናን በአንድነትና በፍቅር መንፈስ ለማገልገል እና በቅድስት ሀገር በርካታ ክርስቲያናዊ ስራዎችን ለመስራት በሚያስችልም ሁኔታ ላይ ተወያይተዋል። ብጹ ቅዱስ አቡነ ማትያስ ፓትራሪክ ርሰ ሊቀጳጳስ አዘ ኢትዮጵያ ሊቀጳጳስ ዛክሱም ወጨጌ ዘመንበረ ሃይማኖት የ2018 ዓ ም የመስቀልን ባል አስመልክተው መልእክት አስተላልፈዋል። የመስቀሉ ዐበይት መልእክቶች ሰው ሊያምንባቸው፣ ሊቀበላቸው፣ ሊኖርባቸው በውጤቱም በስጋውም ሆነ በነፍሱ ሊድንባቸው እንደተሰጡ የማንስተው ሀቅ ነው። ሆኖም ሰዎች በአንድ ጆሮችን ሰምተን በሌላኛው ጆሮችን ከመጣል ባለፈ ያመጣነው ለውጥ እንደሌለ ተግባራችን እራሱ ምስክር ነው። ስለሆነ ፍጹም ዘላቂ ሰላምን የምንሻ ከሆነ በመስቀሉ ቃል እንመራ። የመስቀሉን ቃል ማለትም ይቅርታና እርቅን፣ እኩልነትና አንድነትን፣ ፍትህን፣ ርትን ማ በማረጋገጥ ማለት እንደሆነ በውልን በዚህም ህይወት መኖር ከጀመርን ድክመታችንን በመስቀሉ ተወገደ ማለት ነው። በተያያዘ ዜና የመስቀል ደመራ በዓል የተለያዩ የሀገራችንም ክፍሎች ላይ ተከብሮ ውሏል። መስከረም 21 ቀን ቅዱስ መስቀሉ ግሸን ደብረ ከርቤ ያረፈበት እለት፣ ዳግመኛም ብዙሃን ማርያም የብዙዎች እናት ድንግል ማርያም ተታሰብበታለች። እርስዎም በበዓሉ በመገኘት ከበረከቱ ተሳታፊ የሆኑ ዘንድ ተጋብዘዋል። መልካም ሳምንት እንዲሆንላችሁ ተመኘን። ቸር ያሰንብተን።